ልክ ሲያየው አለባበሴን በቃ አበደ። ወደ ክፍል አልገባሽ፣ የማዘርን ክፍል ገብተሽ ቆልፊ። መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ፣ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ፣ ሲጀመር ፍቅር ምናምን ነገር እሱ አይዘው ይሄ እንድታቆም። አይ አበበች ተስማልኝ፣ በእሷ ብቻ ነው ሚቀናው። ሚቀናው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ ሆናትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይሄው ልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው። ኦቨር ሚቀና የሚጠራጠር ወንድ እጅሎች ዬ እንትን ውኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ። ኮመንት ላይ ውኒ በጣም ሆነ ይላሉ። አንዴ ለናገር እቺ ልብ ቅርጽ አላት። ስሟን አላቅም፣ ማን እንደሆነች አላቅም እና ከዚህ በፊት እኔና ገርል ፍሬንድ ነበረች። አሁን አደለንም፣ አንድ ላይ አልነበርንም እና አናግረናት ነበረ ላይክ እሱ አይደለም ምን እያረግሽ ነው ምናምን ምናምን ስንላት የሆነ የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። እሱ አይደለም ምናም ብዬ ነግሪያት ነበረ። ከዛ ከሱ ጋር ሁና ከሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም በጣም መክራኛለች። የሴትነቷ ማለት ነው። ኦኬ፣ ግን እኔ በዛን ሰዓት ማየት አልችልም። ግራ ጉኒ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምጽሽ አስታወሰሽ። ግን እሱ ግን እሷ ግን ቅድም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግር ስትመኩራት አንተና ፍቅረኛክ ለእሷ ግዛ ሰድባችሁ ብሎክ እንዳደረገቻችሁ ራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም፣ አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። ት ዲ እ የኢትዮጵያ ውስጥ ያለችው ብር እየተከፈላት ሴት ሆና እናት ሆና አይእፈለጋ ለእ እስቷ ሴት ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት በሚጫወት ወንድ ለገንዘብ ብላ ማገዟ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ በጣም ሼም ነው በእውነት። ሴት ልጆች ካሉ እኔን እኮ ማለት ነው። ከአንቺ ውጭ ከአንቺ ውጭ ሴት አያቅም ልጄ ከአንቺ ውጭ ማለት እሷ ምትለው ነው። እሱም ላይ ከአንቺ ውጭ ሴት አያቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ በቃ። አንዳንዴ ቁጭ ብዬ ሳስብ የሚያክል ሰውዬ ይሄ እንዴት ነው የመጀመሪያው ሊሆን ይችላል ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 49 አይሆነው። በጣም እኮ ትልቅ ነው። አንቺ አንቺ ቤት ራሱ የገባው እንትን ማለት ነው አንቺ ቤት ገብቼ ከወጣሁኝ በኋላ ራሱ ማለት ነው። ደውላ እኔ ይቅርታ እንድጠይቅ አስደርጎኛል እናትየዋ ማለት ነው። እናቴ በጣም አሁን ከአራት ቀን በፊት አይደለ አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት፣ አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች። በጣም ታማለች። ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች ባንቺ ምክንያት ከፈለግሽ ድምጿ አላሰማሽ ብሎ ደውሎ እኔ ያለኝ ለእኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ አማየትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷ ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በአርባሰባት 47 አመቱ እናቴ ይላል እንደጻለች አዎ ትንሽ በቃ እናቴን ብቻ ነው። አንቺን ካላወራው እኔ ማወራው እናቴን ብቻ ነው። ከእናቴ ውጭ ሰው አላውቅም። ትንሽ ሲል እናቴ ይላል በቃ። እኔ ደግሞ በጣም ይከብደኛል። ይደውልልኝ ቪዲዮ ያዞርብኛል ማለት ነው። እኔ እሷን ነው ያው አንጨረፍታ ያታለ ቪዲዮ ወደ እኔ ያዞር እና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰውናቸው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ለከ ቪዲዮውን ሲዛጋ እናቅኛን እዛ ወተሽ እዛ በቃ ማይልኝ ነገር የለም። በእናቱ ምክንያት ራሱ ማለት ነው ቁጥራቸውን ስጠኝና፣ እሺ እኔ ላውራቸው እለዋለሁ። እኔ ማለት ነው የለኝም። አንድ ቁጥር ብቻ ይጠቀማሉ ብለሽ ነው እሷ እንግዲህ ሴት ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ተሰብስበው የሚኖርበትን አቃለው ከፈለጋችሁ የሚኖርበት አፓርትመንት ነው፣ ከሱ ጋር ተከራይቶ ነው የሚኖረው። ስልኬ ላይ አይጠፋም። ጎበዝ ኤዲተር ነው። እኔ ሀከር ነው ያልኩበት ምክንያት ማለት ነው፣ ሀከር ነው ያልኩበት ምክንያት የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም ስላለፈ ታሪኬ አልነገርኩትም፣ እና ቴሌግራማቸውን ስክሪን ሾት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ እስክሪን ሹት አድርጎ እንዳለ ልኮልኛል። እኔ ስለቆየ ብዙውን አጠፋፍቸዋለሁ፣ ግን የማርቆስ ማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋ፣ እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም ላለ፣ እኔ ማርቆስ ነው ስም ሌላ ስም የለኝም ማለ። ግን እሷ ቢኒያም ቢኒያም ማን ነው ስሙ? ቢኒያም ጌታቸው ቢኒያም ሶፍትዌር ነው የሚለው። እንግዲህ ዘበኛ ነው ሶፍትዌር። ስለ አይቲ ምንም የማያውቀው ነገር የለም፣ ላይክ ምንም ነገር የለም። ሀክ አደርጋለሁ የሚለው ነገር የለም። ድንጋይ ነው ሰውየው፣ ሲጀመር ማለት ነው። ኤዲት ግሩፕ አለው። እኔ አላውቅም ማን ኤዲት እንደሚያደርገው፣ እና ሁለተኛ ሀከር አይደለም። ኖ ኖ አይደለም። አኒሜሽን ምናምን ኤዲት እያደረገ የሚለት ማነው? ቆይ አንዴ ዘነበች፣ እሱ አበበች፣ ይቅርታ እሱ እንትን የሚሰራ ሰው አለ። እኔ ነገ ከፈለግ ሻቡ፣ እዛ ፍራንክፈርት የሚኖር ልጅ አለ። የሱ በጣም ቤስት ጓደኛ የነበረው አስቀይሞት ነው ከጓደኛው ጋር የተጣለው። በጣም አስቀይሞት እንዳልቅድታ እንዳለሞ ጓደኛው ልታመጪው ትችያለሽ። አመጣዋለሁ። ሼር አርግልኝ ብሎኛል። ችግር የለውም፣ ደውል ለታጠጣመጠዋል አቦ። እኔ ደግሞ አንድ መናገር እንፈልገው ነገር አለ። እኔ ከመጥፎ ሕይወት አውጥቼ ቀይሬያት ምናምን ያለው ማለት ነው። ማንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋ አለው ከጓደኞቼ ጋር ምናምን ትጠጣለች ታመሻለች። እኔ በህይወቴ አንድ ቀን አምሽቼ አላቅም። አንድ ቀን ግን እና ማይሱ ፓኛ ነው። በጣም አጸያፊ ነገር ነው። ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ነው ያለው። ይባለኝ ንገርሽ። እሱ ቴሌግራም ገበያ ላይ ነው ያገኘው። አረ ዝም በይ። ስንት ለምኖኝ እኮ ነው ያገኘኝ። ግን አፉን ይከፍታል። ከዛ ማማ ደግሞ በቃ እሱን ለማውራት ቤት ስቀመጥላት ምናምን ደስ አላት። በቃ አግባት ውሰዳት አለችሁ። ይህ ይዞ አፉን ይከፍታል። እሱን ነው እንዲህ ማስረጃልኝ እንዲ ኮን ያለው ቮይሱ ላሰማችሁ። እያንዳንድሽ መረጃሽ አለኝ፣ ነገ ይሄ ልሽ ይመጣለሁ ብሎ ቮይስ አድርጓል። እያንዳንድሽ ሌላ የምናገረው ነገር ከኔ አልፎ እናቴን የተመኘ ባለጌ ነው። ባለጌ አውቀሽ ነው

ወይኔ አረን የኔ ራሱ እሷሄን ከነገረች በኋላ ሰሬን እንደዚህ አይነት አጸያፊ ቃላት ይናገራት ይሁን? ወንድሜ ነው ብዬሽ ነው ያስተዋወቁት ያን ቪዲዮ እየላከ ምን? በቃ በጣም የሰጋሁት ይሄን ነው። ግን አሁን ለመዳምሽ ፈራው እናቴ ትሙ ቅድም ብዬ ነበር። መዳምንም እስካሁን አንቺ መዳምሽን አስተዋወቀሽ እስካሁን መዳምን አለመጀንጀኑ እግዚአብሔር ይስጠው ብዬ ነበር። ሰላም ስለሆነን ነው እናሱ ሰላም ስለሆነን ነው። ከማድረግ ወደ ኋላ አይልም። ከሰማይ እኔም ማለት ነው እኔም እሷን ማለት ነው የኔን ቪዲዮ ምናምን ልኮ እሷን የሆነ ነገር የሚናገራት ከሆነ እኔም አደርገውን በራሴ መንገድ እኔ አውቃለሁ ስለሱ ሁሉ ብለሽ ከመዳም ስልክ ላይ ብሎክ አርጊው። ከዛ በኋላ እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራው ያለሁት፣ እና ማመኑን አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ መልስ ሰጠሁ። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን፣ ከዛ ጓደኛ ሆነን እዛ ቪዲዮ ኮላ አብራ ስለው አያበራም። ታቶን ብቻ የእጁን ታቶ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጆት ፍቅረኛ ነኝ። እናቴ ወጣት ናት፣ ብዙም ጥልቅ ሰው የምትባላለች። እኔጣ አላውቅም፣ ጓደኞች አላስተዋወቅኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን ምናምን ሳማኝ አደለም ጊዜ ያላጠፋሁት አንዳንድ መረጃዎች አሉኝ። ቢንያም ጌታቸው እናቱ ጡርነሽ ምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስል አላቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው፣ ደውሎ የሚሰድባቸው። በቃ ምስክር አለኝ እኔ፣ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጓኝ ምናምን ነበር የሆነ ብቻ። እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር። አዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ አንድ ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኖ ሊሆን አድጋው ሊሆን ይችላል ብዬ በጣም ፈራው። ገባሽ፣ ገበናሽን ትደብቅ ያለሽ እና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ፣ ስልክ አዘግቶኝ፣ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም። እሱን ማውራበት ቦቲም እና ቫይቨር በስተቀር ኢቨን በቀደም አበበች ጋ ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይቨር ላይ ደውሉ። ሶስቴ ሳላነሳለት ስቀር አላቅሽም አታቂኝም ብሎ ብሎክ አደረገኝ። እሱንም እስክሪንሹቱን ልክልሻለው። ከዛን ኢትዮጵያ ገባው። ልክ የጥምቀት ለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ የራቁት ፎቶ ለቦይፍሬንድሽ ልከሻለሁ ስትለቅ ስላት፣ በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያደርጋለው ልቀቀው በዩ ብላ ተቀብላ ሃከር መሆንህን አውቀናል፣ የባለቤቴ ሙሉ ፋይል አለክ ግን አንፈራህን ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው፣ አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ፣ በምንም ላገኝሽ አልቻልኩም ነው ያለኝ። ምክንያቱም የእኔ የራቁት ፎቶ ምንም አይነት የለውም ግን ስልክ ይደውልልሽ፣ ብር ደግሞ ልስጥሽ ሽ ማለት ችግር የለበትም ሁለት መቶ ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና ንቢያልሽው በፍጹም ያልኩት ምክንያቱም ኖ እውነት ነው ምልሽ፣ እናቴ ምስክር ነች ለዚህ። እኔ እናቴን ባስገባት ምክንያቱ ብር ስጥሽ እያለሽ ቦይፍሬንድሽ ምክንያቱሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት፣ አደንዛዥ እጽ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛል እና ሀምሳ ኦይሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዲህ ይቸገርማ ምናምን ብላ ሰዓት ነገረኝ። ሀምሳ ኦይሮ ላክጭለት ላቅጭለት። ከዛ እግዚአብሔርን ነው የምላችሁ እና እንደዚህ እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ፣ ምክንያቱም በጣም ሀብታም ነኝ ኢትዮጵያ ይሄ ልጅ። እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ ከዚህ ለኔ 24 ሺህ ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24 ሺህ ዩሮ ነው አለ፣ በወር የጀርመን ውስጥ የሚሰራው። ብላክ ነው የሚሰራው፣ ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው፣ ህገወጥ ነው። በብላክ እየሰራ 24 ሺህ ዩሮ የሚከፈለው፣ የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ስለጥፍ፣ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የእሱን ፎቶ ስለጥፍ እማዬ ትሙት፣ ነገ ከነገ ወዲያ ቃል ገባለሁ። ጋይስ ነገ ቀጠሮ እንጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶን የማርቆስን ፎቶ እና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረበር የ83 ሴቶች የራቆት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ። በጤና አንድ ሰው አራት ዓመት ሙሉ ሴት እየጀነጀነ በአራት ዓመት ውስጥ የሰማንያ ሶስት ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ወይም ለኤምባሲም ሰጥታችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። ራሳ ለጠፋችሁ እኛ ሶስት መድሃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወት ከወጣ በኋላ ባጣራውት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ፣ እንዲሁም ጋንጃ ተጠቃሚ እንደሆነ ማነገረሽ፣ ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀች ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ግፍ ብለን አክብረ ነው እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው ምሰራው ሀያ አራት ሺህ ዩሮ ነው ደሞዝ፣ አስር ቀን አሜሪካ ሀያ ቀን ጀርመን ነው ምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን፣ በኢትዮጵያዊነቱ ኮርተን፣ ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ በበር ይቀረን እየገባ ለዛ ማምሳሽ ለዚህ ማምሳሽ ቃል ሲገባ እውነት መስሎን ግን የለ ደረሰኝ አላመጣ ቃሉን አላከበረ እና እኔ ሁለት መቶ ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። ሁለት መቶ ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ አረብ ሀገር ነው ምሰራው፣ ሰው ቤት ነው ምሰራው። ደሊት ላይ ስልክ ደውልልሽ እና አትዘጊውም ስልኩ፣ እያዳመጠሽ ነው ምተኛ። አንቺ ጋም እንደዛ ነው? አዎ ይኸው አበበችም ይኸው ሁሉም ሴቶች ከእሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው፣ ይመስለኛል በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉተኙ የሚላችሁ እንደዛ ነበር የቀረፀኝ። ሌላ ቪዲዮ የለኝም የቁም ቪዲዮ ምናምን የለኝም። ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛን የተሸወድኩትኝ። እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም ሲጀመር። እንዲጠይቀኝም ፋታ አልሰጠውም ነበር ነበር በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ፣ ነጥብ ይዤበት ተጠይቀው ነበር፣ ነጥብ ይዤበት ጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ፣ እንዴ አውሮፓ ወይም ይሄ አሜሪካ የሚባል አይደል? ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚለሽ። ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው ሚስቴ እስከሆነች ድረስ ኖርማል ነው፣ ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው፣ በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። ቱ ዊክስ ይልሻል፣ ኢትዮጵያ ልገባ ቱ ዊክስ ይልሻል። ቱ ዊክስ ቀርቶ እንደ በሀያ ዓመትም አይገባ ይጀመር አይመጣም። ጉድ ነው እኮ ማሪ። ይሄው አበበችን ጉድ ሰራት። ዱባይ ትኬቴን ከዚህ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብቲ አያሳያትም። ትኬቱን አሳየኝ። ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? እኔ ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችያለሽ ካወቅሁት ከአስር ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ ልክ ቀን ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣለኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበረ። እኔ ስራይን ለቅቄ ለሱ ብዬ አመኘው፣ በቃ ከሱ ጋር ፋፋሽላለኝ ብዬ ስራይን ለቅቄ ትኬትም ከነሰልኩት፣ አራት አመት ከሰራችበት መድኃኒት ቤት፣ በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ምንለው ብሏት፣ ይሄው በዚህ ወር መጨረሻ ነው። መዳሞን አልፈልግም ብላ መዳም ሰው አምጥታ ሐሳቤን እንኳን ቀይራለሁ እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። እቺ ልጅ ወጣውን አየር ላይ ነው ኢጃዛ ቤት ልትቀመጣ ስራ ልትፈልግ ነው። እሱ ነው ለዚህ አጋጣሚ ስራ ያላችሁ ተባበሩኝ። እንግዲህ ተባበሩ ያደራ ሀቡነት ግን ማለት ነው። ሰው እንዴት አንድ ነገር ልንገር ሻሁን፣ ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ምን ማን ተረዳ። ልከው አይደለም ቪዲዮ ልከው አይደለም ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያረጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹን ምላሽ ምሳጥ እየቀረጸ ነው ማለት። ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህ ምን እንደዚህ ያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብሎ እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም ወንድ ልጅ ነዋ። ምን ችግር አለ ምናምን አለኝ ያለችው። ታዲያ እንደዚህ ከሰማኒያ ምናምን ሰው ጋር እንደዚህ ሲያ